ሴቶች ያላቸውን አቅምና ጥበብ በአግባቡ በመጠቀምና ፈተናዎችም ወደ ድል በመቀየር ሁለንተናዊ ብልጽግናን ለማረጋገጥ ሚናቸው የጎላ መሆኑ ተገለጸ። ከቃል እስከ ባህል በሚል መሪ ሀሳብ በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በተወሰኑ ውሳኔዎችና አቅጣጫዎች ላይ የብልጽግና ፓርቲ የሴቶች ክንፍ የውይይት መድረክ በከምባታ ዞን በዱራሜ ከተማ ተካሂዷል። በውይይት መድረኩ የተገኙት የብልጽግና ፓርቲ የሴቶች ክንፍ ስራ አስፈጻሚ ኮሚቴ አባልና የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ ወይዘሮ ህልና መብራቱ እንደተናገሩት ከለውጡ ወዲህ እንደ ሀገር በተከናወኑ ተግባራት በኢኮኖሚውና በፖለቲካው ዘርፍ ተጨባጭ ስኬቶች መመዝገባቸውን ተናግሯል። ሴቶች ተጨባጭ የሆነ ለውጥ አንጥቷል። የመጀመሪያው ግንዛቤ ማግኘቱ ነው። ህይወትን ለመደጎም ህይወትን ለማሻሻል በኢኮኖሚው ዘርፍ አስተዋጽኦ ማድረግ ወይም ደግሞ ሴቶች ህይወታቸውን ለመቀየር ስራ መስራታቸው በራሱ ትልቅ እድል ነው። የዚህን ግንዛቤ መፍጠር ስራ ተሰርተዋል። ከዛ ውጭ ደግሞ ሞዴል የሆኑ ሴቶችን ወደፊት በማምጣት ሴቶች ከዚህ ተሞክሮ እንዲወስዱ በማድረግ ረገድም በርካታ ስራዎች ሰርተዋል። በሁሉም ክልል ልንል በምንችልበት ሁኔታ ሴቶች ከጊዜ ወደ ጊዜ በኢኮኖሚ ተጠቃሚነታቸው እየተረጋገጠ ነው የመጣው። ይህንን ማጠናከር ያስፈልጋል። ብልጽግና ፓርቲ አገር መምራት ከጀመረ ወዲህ የሴቶች ውሳኔ ሰጭነት መደቦች ከፍ እያሉ መጥተዋል ያሉት ወይዘሮ ህልና መብራቱ ለዚህም መንግስት ሀገርን ለማሻገር የሴቶችን ነጋዥነት አበክሮ ይፈልጋልን ብለዋል። በፖለቲካው መስክ ኢቨን የወሳኝ ውሳኔ ሰጭ ቦታዎች ላይ ከስራ አስፈጻሚው አካል ጀምሮ የሴቶችን ድርሻ ከፍ ለማድረግ ጥረት ተደርጓል። በሀገር አቀፍ ደረጃ በሚኒስትር ካቢኔ የሴቶች ቁጥር ከፍተኛ ነው። እና ይህንን ሞዴል በመሆን ማለት ከ50% በ50%ና ከዛ በላይ ለማድረግ ተሞክሯል። በዚህም ውጤት ተመዝግቦታል። ለክልሎች ሞዴል መሆን ተችሏል። እና ይህን ማሳደግ ቀሪ ስራዎች አሉ። ይህም ቢሆን ግን አሁንም ሴቶችን መሰረት ያደረጉ ስራዎች መሰራት አለባቸው። እንግዲህ ሴቶች በውሳኔ ሰጭነት ማሳተፍ በኢኮኖሚ፣ በትምህርት፣ በጤናው ማሳተፍ በዋነኝነት ሀገርን ለማሻገር በጣም ይረዳልና ይህንን በጣም በትኩረት ይዞ ነው ፓርቲያችን እየተንቀሳቀሰ የሚገኘው ሴቶች ለሀገር ግንባታ ግንባር ቀደም የላቀ ሚና ቸው እንደመሆናቸው በሁሉም ዘርፍ የበለጸገች ኢትዮጵያን ለማየት የሴቶች ድርሻ የጎላ መሆኑን የገለጹት ወይዘሮ ምልና መብራቱ በተግባር አፈጻጸም ሞዴል የሆኑ ሴቶችን ወደፊት ማምጣትና የኢኮኖሚ ተጠቃሚነታቸውን ማሳደግ እንደሚገባ ተናግረዋል። ሴቶችን ወደ አመራርነት ያመጡ ሀገራት ውጤታማ ናቸው፣ በብዙ መንገድ ማለት ነው። ስለሆነም የሴቶችን አጋዥነት መንግሥት አበክሮ ይፈልገዋል። ይህም ደግሞ አገር ለማስቀጠል ነው በዋነኝነት። ስለሆነም ሰላምን ለማጽናት፣ ኢኮኖሚን ለማሳደግ፣ በማህበራዊ ውሳኔ ሰጭነት ላይ ወይም ደግሞ በማህበራዊ ፍትህ ላይ ሴቶች እንዲሳተፉ በማድረግ ሀገርን በድምር ውጤት ውጤታማ ለማድረግ ስለሚያግዝ ማለት ነው እና መንግሥት ያለው ቁርጠኝነት በየጊዜው እየተሻሻለ መጥቷል እና ይህንን ማሳደግ ያስፈልጋል። ሴቶች የሚያነሷቸውን ችግሮች ደግሞ መንግሥት ቆጥሮ ቅድሚያ ሰጥተው ሊፈታቸው ይገባል። ምክንያቱ ምክንያቱም ሴቶች የሚያነሱት የትውልድ ጥያቄ ነው። ሴቶች የሚያነሱት የጋራ የማህበረሰብ ጥያቄ ስለሆነ ማለት ነው። ይህንን አጠናክሮ መውሰድ ያስፈልጋል የሚል ሀሳብ ነው ያለኝ በእኔ በኩል። የከንባታ ዞን ረዳት የመንግስት ተጠሪ አቶ ተስፋው እንደንታሞ ያለ ሴቶች ጠንካራ ተሳትፎ ዘላቂ ስኬትና ውጤት ማስመዝገብ የሚያዳግት መሆኑን በመግለጽ ሴቶች ፈተናዎችን ወደ ድል ለመቀየር ያላቸው አቅምና ጥበብ በአግባቡ በመጠቀም ሁለንተና የብልጽግናን ለማረጋገጥ አቅም ይሆናሉ ስሉ ነው ያብራሩት። ያለ ሴቶች ተሳትፎ ስኬታማ ና አመርቂ ውጤት ማስመዝገብ የሚታሰብ የለም። ሴቶች የተሰጣቸውን ስራ በፍጥነት በጥራትና በጥራት የመስራት የማስጨረስ አቅም አላቸው። ስለሆነም የህብረተሰቡ ግማሽ አካል የሆኑት ሴቶች ትውልድን በማፍራት እና ኮትክቶ በስነ ምግባር በማሳደግ ረገድ ልዩ ጸጋ የተጎናጸፉ ሲሆን፣ በፖለቲካውና በኢኮኖሚው፣ በማህበራዊ መስኮች ተሳታፊ በመሆን ብልጽግናቸው ይሁን እንዲሆን የሚያደርጉበትን እንቅስቃሴ ትምህርት የሚወሰድ ተጠናክሮ መቀጠል ያለበት። እውነት ነው። ሴቶች የተፈጠረው ምቹ ሁኔታ በመጠቀም በሁሉም የልማት መስኮች የሴቶች ተሳታፊነትና ተጠቃሚነት እንዲረጋገጥ በርካታ ርብርብ እየተደረገ ሰፊ ስራ እየተሰራ ይገኛል ያሉት አቶ ተስፋውን ከሴቶች ውሳኔ ሰጪነት አኳያም በርካታ ስራዎች እየተሰሩ መሆኑን ገልጸው፣ የዞናችን ሴቶችም የራሳቸውን ህይወት ቀይረው ሌሎችም ተጠቃሚ የሚያደርጉ የመንግስትና የፓርቲ ድጋፎች ተጠናክረው ይቀጥላሉ ሲሉም አክለዋል። ሴቶች በህይወት አጋጣሚ በርካታ ፈተናዎች ቢገጥማቸውም ፈተናዎቹን እንዴት ወደ ድል መቀየር እንደሚችሉ ፈተናዎችን እንዴት በእውቀት መሻገር እንደሚችሉ ከነሱ በተሻለ ሁኔታ የሚያውቅ የለምና፣ በዚህም ደግሞ በርካታ ስራዎች እየተሰሩ እንደሆነ ይታመናል። ስለሆነም የብልፅግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችን የሴቶችን ብቃት የሚጨምሩና ተጠቃሚነታቸውን ባይበልጥ የሚያረጋግጥ አቅጣጫዎች የተቀመጡ ሲሆን ሁሉን አካታችና ምቹ የሆነ ኢትዮጵያን ለመገንባት ሴቶች ከፍተኛ ጥረት ያላቸውን ስራዎች እያበረከቱ እንደሆነ ይታወቃል። የከምባታ ዞን ሴቶች ክንፍ የሴቶች ድምጽ ከመሆን ባለፈ ሴቶች በኢኮኖሚ በማህበራዊና በፖለቲካው ተሳታፊ እንዲሆኑ የጎለ ስራ እየሰሩ እንደሚገኙ ግልጽ ነው። የተገኙ ድሎችን ባይበልጥ በማሳደግ የተስተዋሉ ጉድለቶችን በማረም የዞኑ ሴቶች በንቃት እንዲሳተፉ መስራት ከሁላችን ይጠበቃል። የከምባታ ዞን ብልጽግና ፓርቲ ጽህፈት ቤት የሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ ቢዙና ስታዲዮስ በበኩላቸው ብልጽግና ፓርቲ ሴቶች ክንፍ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ እያከናወነ ባለው ተግባር በኢኮኖሚ፣ በማህበራዊ፣ በፖለቲካዊና በመልካም አስተዳደር ጉዳዮች ሴቶች እንዲሳተፉና ተጠቃሚ እንዲሆኑ እየተሰራ መሆኑን ተናግሯል። የብልጽግና ፓርቲ በሴቶች ዙሪያ ላይ ደግሞ የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነትን ለማረጋገጥ የሚሰራ ፓርቲ ነው፣ አቃፊ ፓርቲ ነው። ከዚህ አንፃር ሴቶች በኢኮኖሚ መስክ ምን ምን መስራት አለባቸው? ሴቶች በማህበራዊ መስክ ምን ምን መስራት አለባቸው? ሴቶች በፖለቲካ ያላቸው ሚና ምን መሆን አለበት? ስለዚህ እንዴት መስራት አለብን? የሚለውና ከፖለቲካ ተሳትፎ አንጻር በውሳኔ ሰጭነት ላይ ጥራት ያለውን አባል በመመልመል ግንባር ቀደምን በመመልመል ለፓርቲም ለሊጉ ወይም ደግሞ ለሴቶች ክንፍም በማቅረብ ጠንካራ የሆነ አደረጃጀት እንዲኖር ማድረግና የውሳኔ ሰጭነት ሚናቸው ከፍ እንዲል ማድረግ ነው። በሴቶች ክንፍ የተያዙ እቅዶችን በጉባኤው በተቀመጠው አቅጣጫ መሰረት በመከለስ ሴቶችን ከጤና፣ ከትምህርት፣ ከሴቶች ውሳኔ ሰጭነት አኳያ ተሳትፎና ተጠቃሚነታቸውን ለማረጋገጥ አጽንኦት መስጠት እንደሚገባ የጠቆሙት ወይዘሮ ብዙናሽ ታሪዎች ለአንድ ሀገር ልማትና እድገት መሰረታዊ ከሆኑ ጉዳዮች መካከል ሰላም አንዱ በመሆኑ ሆኖ ሰላምን ለማረጋገጥ በሚደረገው እንቅስቃሴ ሴቶች ሚናቸውን እንዲወጡም ጠይቀዋል። የሴቶችን የወሰነ ሰጭነት የሚና በፌዴራል ደረጃ በጣም አምሳ በአምሳ እያደረገ ያለበት ሁኔታ አለ። አልፎም ደግሞ በአስፈጻሚ በህግ አውጭም ደረጃ በተመሳሳይ ከቀበሌ ጀምሮ እስከ አገር ያለው የተቀመጠው አቅጣጫ በጣም ጥሩ ነው ብሎ መውሰድ ይቻላል። ይሄ በአስፈጻሚ ደረጃ እና በህግ ተርጓሚ ደረጃ እንዲደገም ሴቶች ሚናችንን መወጣት መቻል አለብን የሚለው ሳቤ ይኖረኛል። ይሄ ነው ዛሬ እንግዲህ መክረን የዋል ነውና፣ ሌላ ከማህበራዊ ተጠቃሚነትም አንጻር በትምህርት ዙሪያ ስናይ ጥራት ያለው ትምህርት ለልጆች እንዲደርስ አንደኛው ልጆች ከቤታቸው ጀምሮ በደንብ እንዲያጠኑ በማድረግ እና ደግሞ የትምህርት ቤቶች ለተማሪዎች ወይም ደግሞ ለልጆች ሳቢ፣ ምቹ፣ ማራኪ እንዲሆን ማድረግ፣ ይህን ከትምህርት አመራሩ ጋር ተቀናጅተን ከትምህርት አመራሩ ጋር ተቀናጅተን ሰርተን እንዲማሩ የማድረግ ስራ ከሴቶች ክንፍ ይጠበቃል ማለት ነው። ሌላኛው ከጤና ስራችን አኳያ ጤና መምሪያ አለ ወይም ደግሞ ጤና ተቋም አለ ከእሱም ጋር ተቀናጅተን ስራ እየሰራን አለን። ከዚህ አንጻር ይሄ በርካታ ተግባራትን አምናም ሰርተናል። ዘንድሮም በጣም እየሰራን ያለ ነገር አለ። ሌላኛው ከሰላምና ጸጥታ ስራዎቻችንን አንጻር ሰፈራችንን መጠበቅ እንዳለብን፣ አካባቢያችንን መጠበቅ እንዳለብን በትኩረት እየሰራን አለን። በመድረኩ ላይ የክልል የዞን፣ የቀሪዳ ጋሜላ ወረዳና የዱራሜ ከተማ አስተዳደር የመንግስት የስራ ኃላፊዎች፣ የተለያዩ የሴቶች ክንፍ አመራሮች የተሳተፉ ሲሆን በመድረኩ ማጠቃላይ ላይ በዶክተር ቦጋለች አጠቃላይ ሆስፒታል የሚገኙ ወላድ እናቶችና በዱራሜ ከተማ አስተዳደር የተከናወኑ ሞዴል የሌማት ትሩፋት ኢኒሽቲቭ ተግባራትም ጉብኝት ተደርጓል።